ከኢስላም ውጭ የጀነት መንገድ የለም። ስለዚህም ኢብራሂም አለይሂ ሰላም እንዲሁም የልጅ ልጁ ያዕቁብ አለይሂ ሰላም ለልጆቻቸው የሰጡት የመጨረሻ ወስያ ምንድን ነበር? ሱረቱል በቀራ 133 ላይ ወወሳ ቢሃ ኢብራሂሙ በኒህ ወያዕቁብ። በዚህም ምግጋት ኢብራሂምም እንዲሁም ያዕቁብም ልጆቻቸውን አደራ ብለው መከሩ አዘዙ። ምንድን ነበር ወስያው? ያ በኒየ ልጆቼ ሆይ ቡነ ገብርኤል የሚባሉ ጥምብ እርሶ ጳጳስ ኖት፣ ሽንታም ሂዱና፣ እዛ ይሰጦታል። ሂዱና ግቡዛ ጴንጤ ቤቶት። ጥምብ ጳጳስ እየሰሙኝ ነው። ቅማላም ክብረ ቢስ እመቤቴ ቤዛ አይደለችም ብሎ የለፈለፉበትን አፎትን እንዲህ ነበር መቁረጥ። እመብርሃን ምላሶትን ትቁረጠው። ጥምብ የበሰበሱ ጳጳስ ቅማላም የዘንድሮ ጳጳሶች እንደዚህ ሾር አድርጓቸዋል። ይሄኔ ሴት እየወቀራችሁ እያደራችሁ ነው። እርሶ የቆሎት ቁሌታ ይሄኔ ስንት ውሽማ አሎት? አማኝ ነው፣ ሙስሊም አርበኛ ታማኝ ነው፣ ያገዘበኛ ማሾ ነው። ለዲኑ መብራት፣ አለንጋ፣ የኢትዮጵያ ጉራት፣ አማኝ ነው። የሀቡሊ መየሻዊ ኢናስ አላህ ለፈለገው ሴት ልጅ ብቻ ይሰጠዋል።

አንዳንድ ባሎች ሚስቶቻቸው ሴት ብቻ ሲወልዱ ያኮርፋቸዋል። እነሱናቸው ናቸው እንደሚሰሩት። ይሄ ደደብ ነው። ኬጂዋን አስገቡ ምን ማያቅም መሀይብ ነው። የዞረበት ነው በጣም እነሱ ነው እንደሚሰሩት። ስለዚህ ያዩዋን ሀሊክ ይግባል። በአላህ ስራ ስር ገብተህ ዋይ ዋ አትበል። አላህ ሴት ልጅ ብቻ ሰጥቶኛል ብለህ አትዘን። ሰብር አርግ። ነቢዩላህ ሉጥ ሴት ልጅ ብቻ ነበራቸው። ሰብር አርገዋል አላህ

በዚህ ልጅ ጉዳይ ምን መልስ እንደምሰጥ በጣም ግራ ተጋብታለች። ነገር ግን አላህ ምንም አላላትም። ምንድነው መልስ እጫላት ያ መርየሙ አና ለኪ ሃዛ አንቺ መርየም ወይ ምንድነው ያረገሽ ባክሽ? ያ ኡኽታ ሃሩን ማ كان አቡኪ እምራእ ሰውኢን ወማ كانت ኡሙኪ በጊያ በጣም ከባድ ንግግር ነው የተናገሩ። አባትሽም መጥፎ አልነበረም እናትሽም ደሞ ዝሙተኛ አልነበረችም። ቃሉ አይከብድም። በጣም ተጨነቀች። እንዲህ መጦ ሲሉሽ ምን በያሏት? አላህ አላህ ምን በያላት? ፈአሻረት ለይ ወደ ህፃኑ አመላክች አላት። ወደ ማን? ወደ ኢየሱስ ወይም ወደ ዒሳ አለይሂ ሰላም፣ ወደ እሱ አመላክች። ለምን የእሷም ክብር መጠበቅ ስላለበት የእሷም ክብር መጠበቅ ስላለበት? ታዲያ በአንቀልባ ያለ ህፃን ልጅ እንዴት አናግሪ ትይናለሽ ብሎ ሲሏት ምንም አላለችም ብላ ወደ ልጁ ብቻ ነው ምታመላክተው። ከዛ ምና አለ ኢየሱስ አለይሂ ሰላም ወይም ኢሳ ኢኒ አብዱላህ ለእኔ የአላህ አላህ ባሪያኒ አታኒ አል ኪታብ መጽሐፍ ሰጥቶኛል ወጃአለኒ ነብያ ነብይም አድሩ ነብዩ ከመቆሸሹ የተነሳ ሰውነቱ ሁሉ ቅማል ብቻ ነበረ። ኤኒዌስ ቶፒኩ ለፎከስ አድርግ የአራት ሺህ ሰው ወሲብ ጉልበት የተሰጠው ነቢይ

ያፍ ሙአዚን የውመል ቂያመ ዩናዲ ወየፍሩፍ የውመል ቂያመ አላ ልዕነቱላሂ አለ ዛሊሚን አብዛኛው ጓደኛ አስመሳይ ነው። አስመሳይ መጣ ቢሮ ታለቅሳለች። ስድስት የቲም ይዣለሁ። ጓደኛ ባለቤቴ ድሮ እኔ ቤት ውስጥ በሳምንት አንዴ እያረደ ነበር ጓደኞቼን ሁሉ የሚጋብዛቸው። ዛሬ አንድ ልጆችን አ ነው ምትል፣ አንድ ልጆች ይሄ ነው ጓደኛየው። ለምን አንተ አታየውማ? ትላንትም የቀረበው ለአንተ እንጂ ለአላህ ሲላል ነበር ብዙ ሰው እና ያለን ያው፣ ብዙውን ጊዜ ኢትዮጵያ ውስጥ የሚዘፈንልን መቼ ነው? ስንሞት ነው ስራ ያለው። ግን ከሞት በኋላ ነው የሚስቱ ጉዳይ በሀያት ካሉ የእናቱ ጉዳይ በሱ እጅ ከነበሩ በጣም እኮ ይረበሻል። አንድ ወንድም ሲሞት እኮ በጣም ይናጋል። ጥሩ ዱንያ እንኳን ጥሎላቸው ቤት ቤቱ ይናጋል። የሚገርምን እንደ አባት ነውርን የሚሸፍን ስለሌለ እንደ አባት የሚያስተካክልም ስለሌለ ቤት ውስጥ። ስለዚህ የዛሬ ርዕሳችን ለሁለት ሀገር የሚጠቅመን ጥሩ ጓደኛ ማድረግ። ስትሞት ያዝንልሃል፣ በሀያት ካለ ይረዳሃል። ካረዳህም አይዲያውን ይሰጣል፣ አቅጣጫ ይሰጣል። አብሽር ስራን እንጀምራለን ዛሬ። በጣም ይወዳሉ የምትላቸው ጓደኞች እኮ ቻይና ይጄ ብሎኛል። አንድ ወንድሜ ቻይና ይጄ፣ ሁሉም ይፈራራላል። ለምንድን ነው ስለው፣ አንዱ የሚያመጣውን አንዱ እንዲያውቅ አይፈልጉም አለ። አዮ ቻይና ድረስ ሄዶ ይጣላል። እዚህ ታዲያ እንዴት? ረሕመት ይውረድ። አትስጋ። ምድ ሁሉ በጃሂልያ ብትናወጥ፣ በደም ብትርገፈገፍ፣ አንተ በያስከው የኢስላም ማንነት ላይ ጽና። ጣትህን ለጃሂልያ ፊርማ በፍጹም እንዳትልክ። ሙእሚን የታላቅ ሂማ ባለቤት ነው። በፍትህ በእውነትና በርዕትዕ ላይ በሰላም ላይ የተገነባ የማህበራዊ ኢኮኖሚያዊና ፖለቲካዊ ታላቅነትን የሚሻ ህዝብ ነው። ከእግሬ በታች ነው ብሎ የጃሂልኛ ርዝራሽ በሙሉ የሚጥል ነው። ህልሙ መስተጋብሩ፣ ባህልና ወጉ፣ እሴትና መርሁ በሙሉ መለኮታዊ ከሆነ ምንጭ የተቀዳ በፍትህና ርትዕ ላይ የተመሰረተ የጋራ ሀገርን ለመገንባት የሚተጋ ታላቅ የአላህ ባሪያ ነው። ከውዳቂ ስነ ምግባር ከሀብትና ንብረት ምንጭ የዘርና የቀለም ፉከራ ተላቆ በአንድነት የፍትህና ርትዕን አየርን የሚያሰፍን መልካም ዘብ ነው። ሁሉም ከኢስላም በታች ነው። ሁሉም ጃሂልያ ከእግር በታች የተዋረደ ነው።